ሪሰርች ምንድን ነው የሚያሳየው? ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ሜንታል ዳይመንሽ አእምሯችሁ ለአእምሯችሁ ምን እያረጋችሁለት ነው? ጭንቀት፣ ጭንቀት፣ ሀሳብ፣ ጭንቀት ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ ሜንታል ዌልነሳችሁን መጠበቅ አለባችሁ። ይሄኛው እሰብ ሶስት ፓውንድ ነው የእኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም መልክ የለውም የቱጋ እንዳላታውቁም። ግን ይረበሻል ሲመጣና ሲጫናችሁ፣ ስትረስ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ይሄን ይሄን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። አይሞላም። ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ you spend it። ሁሉ ነገር ኖሯችሁ መንፈሳዊ ሕይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም በየሃይማኖታችሁ መጸለይ፣ ማመስገን። አራት አይነት ጸሎት አለ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹሕ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነጻ ናቸው። ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሽሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ። ደህና ስለመሆን ነው ጥቂት የማካፍላችሁ። ደህና ስለመሆን ዳይሜንሽንስ ኦፍ ዌልነስ ይባላል። የተለያዩ ዳይሜንሽንስ ኦፍ ዌልነስ አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? ደህናነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ብለ ስትመልሺ ምን ማለት ነው? እነዚህ ዳይሜንሽንስ አሉት። የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ፊዚካል ዌልነስ ነው ወይም አካላዊ ደህንነታችን ነው። አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ። በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው። ይሄው ሰውነት ነው የሚሞተው። ይሄው ሰውነት ነው በኋላ እንትን ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት ነው። የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ሥጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ፣ ምን ልልነው የፈለግኩት ይሄ በኋላ እንዳያስቸግረን። አሁን ዕድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት አመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድን ነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮት ጥሬ ስጋ ማብላት አንድ ነገር ነው። በሳምንት አራት ጊዜ አምስት ጊዜ ጥሬ ስጋ መብላት ትራይግሊሰራይዱ ኮለስትሮሉ፣ በኋላ የልብ ኮሮሪ ሃርሪ አርትሪ ዲዚዝ ይባላል። ልብንም ይዘጋ። ምንድን ነው እየበላችሁ ያላችሁት? ቻሌንጅ ላረጋችሁ ነው። ዛሬ አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን እወስዳለሁ። ለምንድን ነው መወስደው? ከሚኔራል ነው የተሰራሁት። ሰውነት ይፈልጋል። ቫይታሚን ለሜታቦሊዝም ያስፈልጋል። አንድ ጊዜ ወዳጆቼን ጠየኳቸውና በጣም ሀብታሞች ናቸው። ቫይታሚን ተወስዳላችሁ ወይ ያልኳቸው፣ ለምንድን ነው መወስደው? ኒኮ ጤነኛ ነኝ አሉ። ሳፕሊመንት አንወስድም፣ ሚኔራል አንወስድም፣ ቫይታሚን አንወስድም። ዳይታችንን አናስተካክልም። ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድን ነው? ፊዚካል ዌልነስ መጠበቅ አለባቸው።